ሻወር ይፈርድብሻል አለቀስኩ እንጂ ለምን አልቀጣም ቅጣት ቀይሪ ብላ ቤታ ወጣች ያው ቀጥቅጣኝ ሁለት ጊዜ ቀጣ እነሱ ጋር ሲደርስ ማልቀስ ነው ስራቸው ስራቸው እኔ ደግሞ እንደ እኔ ጨው በበረዶ ይዘሽ መስሎኝ እኔ ትናንት ማታ አልቅሽ አለው። ጨው በበረዶ ይዤ። ቆይ ለምን አልቀጣም አለች ቤታ። ምን ምን ቅጣት ሰተሻት? ቅጣቱን ንገሪኝ። አንበሳ ቲቪ መስበር፣ ፀጉር መቁረጥ፣ ሌላ ምንድን ነው? ያልኳት ጋር እሱ አይቀጣችሽ። ምን ምንድን ነው ቅንድብ ቅንድብሽ ተላጭ አለችኝ። ፀጉርሽ ይሄ ብጫ ብጫ አንቺው አለችኝ። ታዲያ ምንድን ነው እኔ ምንድን ነው የማደርገው? ቆይ እኮ ምን ምን ተቀጣሽ አንቺ? በቃ አማራጭ ሰጠችኝ። ሻወር በዱቄት ው ተቀጣው ቅንድብ ፀጉር ከቢጫው ጋር አንሺ አለችኝ። ከቢጫው ጀምሮ አየሽ ከዚህ ማለት ነው አስር ፍሬ አንሺ አለችኝ። ከዛ ሌላ ቅጣት ደግሞ ውጭ ምናምን እንደዚህ ቅንድብ ምናምን አለችኝ። ውጭ ሂጅ ተንከባለልኩ። ሰው ያየኝ ከላይ ከምን በጌም ያጋጥማል። አሁን ተታረቁ ተታረቁ። ኧረ እኔ አልጣላሁም ከማንም ሄለንም። እንደዛ ሌላ ሁላት ለቤታ እና ላስታርቃችሁ። ደስ ይረ በቃ ተታርቃችሁ ቤታም ትቀጣልሻለች። ቤታ ቀላል ሰታት ዜድ በጣም አከበደችባት። ለዛ እኮ ነው መስማት የፈለግኩት። ቆይ አንዴ፣ ቅጣት አንቺ፣ እሷ ቅንድም፣ ፀጉርሽ፣ ሻወር በዱቄት አራተኛ ምንድን ነው ጋዜ ሰጠችኝ። ሻወር በዱቄት መውሰድ፣ ቅንድብ መላጨት፣ ፀጉር መቁረጥ፣ ከለሩን መቁረጥ እና ከአፍንጫዬ 1 አስር ጊዜ እንደዚህ የጎረጎርኩ መላስ ይጣፍጣል እያልሽ ከዚህ መጥፎ ምንድን ነው እሺ ከዛ ከአራቱ አንቺ ሻወር በዱቄት ተቀጣሽ አዎ ኦኬ እኛውም ጨረሰን ከዛ የሚቀጥለው ስንት ሁለት ቅጣት ነው ቀጣትሽ እሱም እንደዛ ነው ውጪ ሂጂሽ ውሃ እዚህ ውሃ ደፍተሽ አርጥበሽ ሰውነትሽ ተንከባል ያለች አርጥቤ ከቤቴ ሂጂ ውጭ ተንከባል ነው ኦኬ እቤትሽ እቤትሽ ውሃ በስብሰሽ ከዛ ውጪ ወጣሽ ቆሻሻ ላይ አስፋልት ላይ ተንከባለች አስፋልት ላይ ቤቱ ኬቱ ነው እኮ እሱን የመረጥሽው፣ ንገርኝ አሁን ይኸኛው፣ ለምሳሌ አብት ከአራቱ ቅንድብ ከመላጨት ፀጉር ከመቁረጥ እና አፍንጫ ጎርጉሮ ከመብላት በዱቄት ሻወር መውሰዱ መረጥ ሸቱ ቅጣት ኦኬ። ሌ አራቱን ደግሞ ንገሪኝ፣ የሁለተኛውን ቅጣት ምን ምንድን ናቸው? ያው ነው ጠጡ እንዴ ነገ የሚባል ነገር አለ አይደል? እኔ በየዋህነት ነው በክፋቷ ጠግ ግላብ እየተሰጠኝ፣ አበባ ስጡባት፣ ሂዱና አበባ ስጡባት፣ አክሽፉባት ትላለች። ይሄ ጥሩ አይደለም፣ ይሄ ምቀኝነት ነው። ግላብ ከተሰጠን ሁለታችን እድላችን መጠቀም እንጂ አክሽፉባት ሂዱና ላይክ እንደዚህ ሳይሆን በቃ ጓደኝነት ምን ከሆነ እንደዚህ ቲክቶክ ላይ ከሆነ ቅጣት እኮ ነው እሺ ከዛ አሁን ሁለት መቶ ሺህ ተሰጥቷት እኔ ዊጉን አልቆርጥም ብል ይሄ ፌር አይደለም ቲቪ አልሰብርም ብል ፌር አይደለም ለምን ትልቅ ስኮር ነው የተሰጣት በሀያ ሺህ እና በሰላሳ ሺህ ግን ቲቪ ስበሪ ፌር አይደለም ይስ ኦኬ ችግር የለም ጨርሻለሁ ጋይስ ከሌላ ሰው ጋር እጫወታለሁ ሶኬ ታልቅስ። ጋይስ ሁሌ አመሏ ነው። ከዛ እኔን ማስጠቃት ነው። ሶኬ ጋይስ ልብ ላኩልኝ። እነዚህን ቆሻሾች አስወጡልኝ። ልብ ላኩልኝ። ልብ ልብ ኮመንቱን ልብ አርጉልኝ ፕሊዝ። ጋይስ ልብ አርጉልኝ። አዎ ፈሪ ነኝ ውዴ፣ ፈሪ ለእናቱ ክብሬን እንጠብቃለሁ። ንኪ ታልቅስ። ልብ ላኩልኝ ውዶቼ፣ ልብ ላኩልኝ፣ ልብ ላኩልኝ። የእኔ ልጆች ልብ ላኩልኝ። ቤቱን በልብ ሙሉ። እነዚህ ቆሻሾቹ አስወጡልኝ፣ አስወጡልኝ ድሮም ተከታዮች ያሉ የትም አባታቸው አላቃቸው። ኬት ተኮልኩሎ እንደመጡ አስወጡልኝ። ውጡ ውጡልኝ። ልብ ልብ ላኩልኝ። ውዶች ከባድ እኮ ጊፍት ቢሰጣት መቤቴን ነው የምላችሁ። እቀጣላታለሁ። እኔ እኮ እኔ እንዳውም ለሁሉም ነው የምቀጣው እኮ። ግን ላይ አጠነከረችው ላይ ሀያ ሺህ ተሰጧት ይውላ፣ ሰላሳ ሺህ ተሰጧት ይውላ። እንዴ እኔ ምንድን ምንድን ነው ሀያ ሺህ ተሰጧት? ቲቪ ብሰብር እግዚአብሔር ያሳያችሁ። ማነሽ አንቺ ደግሞ አንቺ ስትሰድብኝ ነበር ደግሞ ዛሬ ትስምኛለሽ? እንዴ ምን ጉድ ነው ዘንድሮ። እኮ እኛ ግራ ገባን። ሙልጭ አድርገኝ ስትሰድቢ ነበር አሉ ዛሬ ሳምሽኝ። ሌሎቹን አስገብቼ ይጫወታለሁ። ምንም ችግር የለውም። የምታለቅሰው እኔም እኮ ማልቀስ አላቃተኝም። እንባይን ቅርቀር ማድረግ አላቃተኝም። ግን ለወዳጅም ለጠላትም ሰው እንደዚህ ጋር መሆን ሰው ፊት ይደብራል። ለምን ምን አስለቀሳት? ሁሌ ነው እኮ እኔ ለምጄዋለሁ ማልቀሶን ስታለቅስ የምማጽናናት እኔ ነኝ እኔ ክፉ ድራማዋን ትስራ። ጋይስ ይሁላችሁ፣ ልንገራችሁ እኔ ቲክቶክ ላይ ከመልመድ አንጻር ምንም ብትሉ ችግር የለብኝም። አሁን ነገ አሁን ዛሬ ያለቀሰች ከዛ በኋላ ነ እነዛ የሚመጣሉ ምናምን አላልኳችሁም። የእኔ አምላክ አጣላቸው። ያልፋል። ህይወት ስንቱ አልፏል፣ ያልፋል። እኔ ብቻ ከአንደበቴ መርዝ ቃል አይወጣ፣ እኔ ብቻ ከአንደበቴ ሰውን ዲስሪስፔክት አላድርግ፣ መጥፎ ከአንደበቴ አይወጣ፣ ሰውን አላስቀይም። ከዛ በተረፈ ግን የፈለገውን ሰው ቢል ምንም አይመስለኝም። ቶኬ፣ ተዋት፣ ትሳደብ እንኳን አፈርኩኝ ምንም በሉ ምንም በሉ ምንም ድንጋይ የሆነ በድን የሆነ ሰው ታውቃላችሁ በድን ነኝ በድን ድንጋይ ሆኛለሁ በድን ምንም ብትሉ ምንም የማይሰማ ሰው አስባችሁ ታውቃል እንደዛ በድን ድንጋይ ሆኛለሁ አለቀ ምንም ብትሉ አልሰማም ምን መልሳት ያልሰጣቸውም እባካችሁ ተዋቸው ሰልችተውኛል ወይዬ ጃኒ እንደት ነሽ ወይዬ ቤት እንደት ነሽ አለ እንደት ነሽ ውድ ያው እግዚአብሔር ይመስገን ወዳጆች ናቸው የእኔ ፍቅሬ አጠገቡኝ ራያ ራያማ ወዳጆቼ አጠገቡኝ ወዳጆቼ አየሽ የሁላ ልብ እየተሰጠኝ እነሱ ናቸው ያጠገቡኝ ጃኒ ትጫወቻት ጃኒ ነው እንደፈለግሁት። አሁን ከዜድ ጋር ተጣልቼ ነው የወጣሁት። መቼ ለኮ ከሆነ ሰው ጋር ስጭጣሉ አይቻለሁ። በቅጣት በቅ በመገዳደል እንነጋገር። ተነጋግረን እንጫወት ነው ጦርነት የከፈት ነው እሺ የማጥቀቻው ምንድን ነው? የማልቀጣው፣ እንነጋገር። በቃ ከተነጋገር ችግር የለውም። እንደዚህ እንደዚህ አንቺ ገል ማጥቀቻው አፈረች። ራሷ አንቺ ነሽ፣ አፈርሽ እያሉ ነው። እንኳን ሳይበያቸው እንኳን ከዚህ የተበሉት ደግ አደረጉ። እንኳን ላይክ እንኳን እንኳን ሲያደረግኩ ምን አባታችሁ ታመጣላችሁ? ገና ስንገባ ተነጋገርን። ገና ስንገባ አትለዋ ዜድን። አንቺ ምን አባታችሁ ትላላችሁ? ዜድ እኮ ስንቴ ከጃኒ ጋ እኮ በጌም ተጣልተዋል። ምን አባታችሁ እንደማታቋ ታደርጋል። ይች ትለዋወጣለች፣ ታውቂያለሽ። በቃ እንደ ሰይጣን ነው የሚያደረጋል። ገና ሳልገባ ሳልጫወት በፊት ዜድ፣ ሪስፔክት ተደራርገን እንጫወት። ጌም ከተጫወትን እንደዚህ አሁን እንደዚህ ያት ቤቢ ምናምን አልኳትም ላይክ እንደዚህ ያለ አይደል፣ አጥቆ ሰታተሪ ምናምን ያልፈልግ ማን ቀጣጣውን ተናገረ። ከዛ ይልሽ እኔ ምን እንደቀጣው አንገር ዱቄት እንዲነሰነስ ሻወሩ ሰጂ ውሃ አርገሽ ሜዳ ላይ ተንከባ አይደል ምናምን። እሷ እሰይ ቀጣችኝ፣ ሂማንሽን በሰካሳ ባያሽ ሂማንሽን አውልቀሽ ቡጭጭጭቅ አርጊ፣ ቲቪ ስበሪ ምናምን። ከዛ ይሄ ፌራ አይደለም አልኳት ጃኒ ቀይሪልኝ አልኳትኝ እኔ የምቀጣት ቀላል ቅጣት ነው። ከዛ ሙሉ ቅንድብሽ ላጪ ምናምን ላይክ ፌር ያልሆነ ነገር ስትል አይ ይሄንን ቀይርልኝ። ላይክ አሁን መቶ ሺህ ከተሰጠሽ እሰብርልሻለሁ አልኳት ወይ ሰባ ሺህ አሪፍ አለ አይደለ ግፍት ከተሰጣ እሰብርልሻለሁ፣ ምንም ችግር የለውም አልኳት። ግን ሰላሳ ሺህ ሀያ ሺህ ግን ቲቪ ሰብሬ ምንድን ነው የምጠቀመው? ተረዳሽ? የሆነ እኮ እየተጠቀምኩኝ እየተሰጠኝ ቢሆን ኖሮ የሆነ ሞራል ይሆንሻል። እኔ ግን እየተሰጠኝ ካልሆነ ግን ቲቪ መስበር እሷን አትሊስት እንኳን ተሰጥቷል፣ ሰማንያ ሺህ ዘጠና ሺህ ገብታቢው ማርያምን እሰብርላታለሁ

ዲስሪስፔክት ሳንደረግ ማልቀሰው ምን አመጣው? ጨዋታ ነው። አረን እንዴ ሄለ ወርቅዬ ጊፍቷን እንኳን አልሰጠቻትም። ለምን ለሄለ ወርቅዬ አላለቀሰችም? ሄለ ወርቅዬ ያው ጌማን እየተጫወተኝ ነው። እስኪ ተናገሩ። ጉልበታችሁን ለኔ ነው የምታሳዩት። ዩኒቨርሲቲ ሰጥሻለሁ ብላ ሳሰጣት ወጣች አይደለ ሄለ ወርቅዬውን ከማሜጋ እየተጫወተኝ ነው። ለምን እሷን አትናገሩ? አቅማችሁ ለኔ ነው የምታሳዩት። አላለቀሰችም ለሷ ዩኒቨርሲቲውን ሳሰጣት፣ ለኔ ሲሆን ግን እኔ እንዴት ነው ይሁን እንደ መጥፎ ለማሳየት ደምንባት አለቅሳለሁ ለምን ሲባል ነገ እኮ ተመልሰን እንገናኛለን። ገባች ጃኒ፣ ለምንድነው እንደው ዲስሪስፔክት የምንደራረገው? እኔ ኮ ማርያም ልትጣላ ነበር እኮ ግን ስታመነ ጫጭቂን በቃ ደበረኝ። አልሰጠቻትም። ዝም በሉ አይቻለሁ። እኔ ጋር ስትገባ ሰድባታለች። እኔ ጋር ልክ ግፍቴን አታመጣም ብላ ሰድባታለች። አልሰጠቻትም። ደነዞች እያየው ነበር። ይሁን ጃኒ፣ የውሸታቸው አጥም ሰጣታለች። ይችላል አብረን ኮ ጌም እየተጫወትን ያማቸዋል እንዴ ስትገባቸው ነገር አሁን እኔ ከተጣላን በኋላ ካልሰጠቻት በስተቀር እሷም ደግሞ ጌም ላይ ናት። የለወቅኝ ክፉዎች። እሺ እኒያ ምን እንዳንቺ አይነት ቆሻሻ ነው ቤት አይስተናገዱም። ፕሊዝ ብጭ ብሎ ጋር እናያቸው። ታንክዩ ሺህ ጋይስ፣ ልብ የምሰጡ ሙሉ ቤትች በልብ ሞላችሁ። በአፋቸው የገማ ናት። ጋይስ፣ አስር ሺህ ሰዎች አላችሁ፣ ካፍታ አድርጉ። አስር ሺህ ሰዎች አስር ሺህ ሰዎች አላቸው። ቴንክዩ ጋይስ ልብ ሙሉ፣ ግማታም የቆሸሸ ኮመንት የገሙ የተሉ አውጡልኝ አውጡልኝ። እኔ ወዳ በልብ ሙሉት ቤት ቴንኪዩ። እንዲ ነው የምናደረጉት ከዚህ በኋላ እናንተ አልጨቃጨቅም። ጃኒሽ ማትቀጭው ውዴ ንገሪኝ። ማትቀጭ ሳይሆን በቃ ተስማምተን ማትቀጭ ነገ ማንቀጣውን ነግርሻል። እኔ ለምሳሌ ማንቀጣው ቁጣሽ በበርበሬ ተዘብዘፌ አልቀጣም። በጨው ተዘብዘፌ አልቀጣም። በቃ የመዘብዘፍ ነገር አልቀጣም። ቲቪ እንዴት ነው ቲቪ? በዶላር የተገዛ ገንዘብ ላይክ የሦስት መቶ ሺህ ብር ቲቪ እንዴት ነው መስበረው? ምን ማለት ነው ቲቪ ስበሩ የሚባለው ነገር? ግራ ላይ ገባኝ። ማርያምን፣ በጣም እኮ ሪስክ እኮ ነው። በቃ እሺ፣ እሱን ካልፈለግሽ ሽቶ አፍ ውስጥ መንፋት የለም። ጨው በበረዶ መያዝ የለም። የለም ነው አለ የለም? እሺ፣ ያለው ንገሪ እውነት እኔ ደበረኝ ስታለቅስ እኔን ለማስጠቆር እሱን ያስጠላኝ ደሞ የባሰ ማርያምን ልልክላን ነበረ። ከዛ በውስጥ እያለቀሰኝ ነው ሲባል ደሜ ደሞን የባሰ ፈላ የባሰ ማርያምን እኔ ማስጠቆር በቃ ማልቀስ ምን ጉድ ነው? ትልልቅ ሰዎች ነን፣ ተመልሰን እኮ እንገናኝ። ማልቀስ እኔን ለማስጠቆር እኔም እኮ ማልቀስ እችላለሁ። ዞር ብዬሽ ማለት አያቅተኝም። እኔ ጥሩ አይደለም ሰው ማስጠቆር። ማርያምን ረስማ

ምንድነው ምን ነው ምናምን ስትለኝ የሆነ በቃ ገብርኤልን በቃ የሆነ ይደብረኛል። በቃ ሆነ ፊካ ዘዲ ሳይሆን ጌም ላይ ያን ለማለት የፈለግኩት ላስረዳጁ፣ ጌም ላይ ክርክር ሊኖር ይችላል፣ ግን ዲስሪስፔክት እንደዚህ አድርጉ በቃ እየተሳደቡ መጫወት ያስጠላል ለማለት ፈልጌ ነው እንጂ እኔ ስለ እውነቱም አይመለከተኝ። ገብታችኋል? ግን ጌም አሪፍ ጌም እየተጫወትን በቃ የሆነ አለ አይደለ? ልክ የሆነ ሶስት መራ መሳደብ ምናምን ዲስሪስፔክት መደራረግ እሱ ነገር አይመቸኝ። ታረቋል። አልተጣላንም እኮ ነገ እኮ ልናወራ እንችላለን እኮ። ውዶቼ፣ ግን በፍቅር እንጫወት ነው ይሄ። ቲክቶክ እኮ ሁላችንም እኩል ነው። የትም አይሄድም፣ ጊፍቱም የትም አይሄድም፣ እኛም የትም አይሄድም። ተካፍለን ተዋደን ተከባብረን ስንጫወት ደስ ይላል፣ ተሳስቀን እየተቀጣጣን። አሁን እኔ ከማንም ጋር እንደዚህ አልተጨቃጨኩም፣ ከማሜ ጋርም ተጫውተናል፣ ከዲቦራ ጋር፣ ከእነ ፍራይዴ፣ ከሁሉም ጋር እንደዚህ አይነት የደረሰብኝ የለም። ገባችሁ? በቃ በፍቅር መጫወት ያለብን ቲክቶክ ለሁላችንም በቂ ነው ውዶቼ እንተ ከባብረን በፍቅር እንጫወት። እይ ሀቡ እየጠራች ነው። እስኪ ሀቡ እየጠራች ሳቢያት፣ እስኪ ውዴ። ሀቡ አለች። አዎ ሳቢያት፣ አዋለች። ግን ከዜድ ጋር ናት። ላስገባችው፣ ሳቢያት፣ ችግር የለም። አፏን ከከፈተች ወጣለሁ። እንዳትሰዳደብ አንዴ፣ ወይኔ ላውራ ወይ እሷ ታውራ ወይ ደግሞ በተራ በተራ ናውራ። እንዳትደረብብኝ እኔም ጫአልኩሽእስ መብቴ ነው ምናምን አልኩሽ። ጨው በበረዶ አያየ አልኩሽም። አውቀጣሽ ምን አልኩሽኝ? እኔ አላየውም። ለምን አልሽኝ ታዲያ? እኔ እሱን አልቀጣሽም እኮ ማለት ትችላለች ነው። እሱን ሀቢባ ትናንትና አቋጠረ አ እኮ እሱ እኮ ችግር ዜድ እኮ እሱ ችግር እኮ ጥሩ አይደለም አልኳት ለአንቺም አትቀጪ ይህን ቅጣት አልኳት። ከዛ በላይ ሀቡ ንዴት ያመጣው ምንድን ነው ሚውት ታረ፣ ሚውት አድርጌሻል። እንደፈለግሽ አውሪ ምናምን። ከማን ጋር የምትጫወተው ሀቡ፣ ከኔ ጋር አይደል? ተከባብረን ተዋደን የምንጫወተው፣ ተረዳሽን? ተዋደን ተከባብረን ስለምንጫወት እኔም ማዳመጥ አለባት እኔም እሷም ማዳመጥ አለብኝ። ሚውት ካረገች እንዴት ነው የምንሰማማው? ብንጨቃጨቅ እንኳን በጭቅጭቅ ማልኩ መከባበር ያለ ነገር ነው። ገብቶሻል? ያንን ነገር እንዴት ነው ዲስርስፔክት ስታደርግኝ አልፈልኩ ወጣች። ከወጣች በኋላ ነቅ ምን አልኳት፣ ነቅለሽ እንዳትወጪ ብዬሻሉ። ገና ጌሙን ሳንጀምር ገስ ስለይ መጥቼ እንጨቃጨቀ እስኪ በቃው ድረስ እንጨቃጨቀ፣ ከዛ ተስማምተን እንጫወታለን። ነቅለሽ እንዳትወጪ አልኳት፣ ነቅላ ወጣች። አለቀሰኝ፣ አለቀሰኝ ብሎ ጻፉ፣ ደሜን አፈላችሁ። ለምን ታለቅሳለች? እኔ ማስጠቆር ምን እንደሚያስለቅሰው። ኦኬ፣ ኦኬ፣ ችግር የለም። ማስጠቆር ምናምን አትበይ፣ በእናትሽ ማስጠቆር ምናምን አትበይ። እሺ ወርቅዬ፣ ለአንቺስ ለምን አላለቀስሽም? እኔ ሰርቢያታለሁ። ወው ውስጥ ማለት ነው በውስጥ የስድብ ነው ላይቡ ወጥቼም ሰድባት አለው። ገባሽ? ቆይ አቡ እሷ የቀጣች ቅጣት ልናገር